ሻሎ ምርጦች፣ እንደምን አላችሁ? የእግዚአብሔር ጸጋ የእግዚአብሔር ሰላም በህይወታችሁ ላይ ይብዛ። እኔ ወንድማችሁ ደናን፣ ዛሬ አንድ በጣም የከበደ መልዕክት ይዤላችሁ መጥቻለሁ። ይንን መልዕክት ላይክ ኮመንት እንድታደርጉ ለዚህ ዩቲዩብ ቻናል ደግሞ አዲስ ሲሆናችሁ ሰዎች ይንን ዩቲዩብ ቻናልን ሳብስክራይብ በማድረግ የወንጌላ ጋር እንድትሆኑ ቤተሰብ እንድትሆኑ በጌታ ፍቅር አሳስባቸዋለሁኝ ዛሬ አንድ ትምህርት ማስተማር እፈልጋለሁ፣ አንድ ድንቅ መልዕክት። ኢየሱስ ክርስቶስ ለዘላለም ጌታ፣ በጣም የሚገርም ቃል ነው። ዳዊት ሳኦል በሞተ ጊዜ የሳኦልን ሞት ይዘው የሞት መርዶ ይዞ የመጣውን ዳዊትን ደስ ያሰኘዋል፣ እኔ ይህንን የሳኦልን ሞት በመንገሩ ደስ ይለዋል ብለው ሳፕ ብሎ ዳዊት ጋር መጥቶ ጠላቲ ሳኦል ሞቷል እኮ ብሎ በነገረው ጊዜ ያ ነገር እውነት ነው እንደ መሞቱ እውነት ነው እንደ ብለው ኢንፎርሜሽኑን ሲያረጋግጥ፣ ሳኦልም ልጁ ዮናታንም መሞቱን ካረጋገጠ በኋላ ያንን የሳኦልን ሞት ያበሰረውን የሞት መርዶ የነገረውን ሰውዬን ዳዊት ራሱ ገደለ አስገደለው። በእኛ ዘመን በወንድም ውድቀት ደስ የምንሰኝ ሰዎች፣ ሳኦል እኔና እናንተ ብንሆን በሳኦል ሞት ምስጋና ነበር የምናወጣው። ነጭ ድንኳን በራፋችን ላይ ተክለን ነጭ ድንኳን ደኩነን ምስጋና እናወጣ ነበር። ግን ሳኦል ለዳዊት መልካም አልሰራም። እኔ እዚህ ጋር በጣም በጣም በጣም በጣም ምን አይነት ልብ እንደነበረው ዳዊት ምን አይነት እንግዲያውስ፣ የብሉይ ኪዳን የኢየሱስ ክርስቶስ መልካም ምሳሌ። ኢየሱስ ክርስቶስ በብሉይ ኪዳን ላይ በጥላ መልክ ነበር፣ በምሳሌ መልክ ነበር ይገለጥ የነበረው። የይቅርታን ህይወት ጌታ ኢየሱስ ክርስቶስ የወጉትን አውቀው አያደርጉትና አያደርጉትም እና ይቅር በላቸው እንዳለ እኛ በህይወት ዘመናችን ሀው ማች በእግዚአብሔር ፊት ቅኖች መሆን እንዳለብን፣ ሀው ማች የወንጌል ልብ ሊኖርን እንደሚገባ ሳኦል ሞቷል በተባለ ጊዜ እሰይ ነበር የምንለው እኛ። ምክንያቱም ሳኦል ማለት ለዳዊት የህይወት ዘመን ሁሉ ጠላት ነው። ሊገላው ነበር ከአንድ ሶስቴ ሞክሮ በዳዊት ላይ ወረወረው ቀስት ግድግዳ ላይ ተሰክተዋል። በየጥሻ በየዋሻ በየመንደሩ በየሰፈሩ እስከ ዕለተ ሞት ሳኦል ዳዊትን ይፈልግ ነበር። ይሄ ሰው በመሞቱ ዳዊት ደስተኛ አልነበረም። መርዱን ይዞ መጣውን ገደለ ወይ ጀገና እንዴት ወደቀ ብሎ እንዳውም ዜማ እስከሚያወጣ ድረስ ሳኦል እና ልጁ ዮናታን እንዴት እንደሞተ ብሎ አዝነው ስልጣን ፈልጎ እሳይ በቃ እሱ ከሞተ በኋላ ስልጣን የእኔ ነው አላለ። እሳይ እግዚአብሔር ጠላት ከፊቴ ገፈፋ አረገ አላለም። ልክ እንደኛ ዘመን እኛ በህይወት ያለውን አማኙን ባለንጅራ እግዚአብሔር ጌታ ኢየሱስ ክርስቶስ በመስቀል ላይ ደሙን ያፈሰሰለትን ያንን ባልንጀራ ወንድም የተባለውን አማኝውን ግደል፣ ፍለጥ፣ ቁረጥ እንላለን። እሱ ግን ጠላት፣ እሱን ሊገለው የሚያስበው ጠላት በሞተ ጊዜ የሐዘንን እንጉርጉሩ ያጀግና እንዴት ወደቀ ኃያል እንዴት ወደቀ ብለዋል። ምን አይነት ልብ ብኖረው ነው ዳዊት ዴቪድ፣ ምን አይነት ቅንነት ብኖረው ነው። እግዚአብሔር እንዲህ አይነት ቅንነት ይስጠን ወገኖች። መርዶ ያመጣውን ገደለ ምን አይነት ልብ ብኖረው። እግዚአብሔር እንዲህ አይነት ሰፊ ልብ፣ መልካምነት፣ ቅንነትን እግዚአብሔር ይስጥ ነው ወገኖች። ምን አይነት ልብ ነው አይደለም? እኛ ሳኦል ሞቶ ዳዊት መርዶ ያበሰረውን ማስገደሉ ይቅርና ያንን ወሬ ያመጣውን ሰው ሻይ ቡና ነበር የምንለው። አንድ የተወሰነ ቼክ ነበር የምንፈርብለት እ? በሕይወት ዘመናችን ሁሉ አንተማ ባለውለታዬ ነህ እንለው ነበር። የወንድማችንን ውድቀት በወንድማችን ውድቀት አንደሰት፣ በወገናችን ውድቀት አንደሰት። ቅን ልቦና ይኑር። ይሄ ነው መልእክቴ። እግዚአብሔር በዚህ መልእክት እንዳስተማረኝ እኔ ራሴ ያውቃለሁ። ተማሩበት። በዚህ መልእክት እግዚአብሔር ዘመናችሁን አብዝቶ ይባርክ። ይህንን ዩቲብ ቻናል ሰብስክራይብ ማድረጋችሁን አትተው። ወዳችኋለሁ። ተባረቁ። ሻሎም